ኢትዮጵያ በዓለም አቀፍ የኢኮኖሚና የዲፕሎማሲ መድረኮች ያላት ተደማጭነትና ተጽዕኖ ፈጣሪነት ከጊዜ ወደ ጊዜ እየጎለበተ መምጣቱን የሚያመላክቱ ተከታታይ ሁነቶችን ያለፉት ሰሞናት አስመልክተውናል ከነዚህም መካከል ለአብነት ያህል የማሌዥያና የሲንጋፖር ጠቅላይ ሚኒስትሮች በቅደም ተከተል በተከታታይ ኢትዮጵያን የጎበኙበት ሳምንት ነበር። ከዚህ በተጨማሪም የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ አፍሪካ ተካሂዶ በነበረው የቡድን ሃያ አባል ሀገራት ጉባኤ ላይ በመካፈል እንደዚሁም በጎንዮሽ ከበርካታ ሀገራት መሪዎችና የዓለም አቀፍ ተቋማት አመራሮች ጭምር የተናጠልና የጋርዮሽ ውይይቶችን ያካሄዱበት ነበር ያለፈው ሳምንት። ጤና ይስጥልኝ የተከበራችሁ አድማጮቻችን። ይህ ከፋና ሚዲያ ኮርፖሬሽን የሚተላለፍላችሁ ሳምንታዊው ዳሰሳ ነው። የዛሬው ዳሰሳችን ዋነኛ ትኩረት በእስያ አህጉር ሁለት ቁልፍ የሚባሉ ስትራቴጂካዊ ሀገራት ማለትም ማሌዥያና ሲንጋፖር በመሪዎቻቸው አማካኝነት በኢትዮጵያ ጉብኝት ማድረጋቸውንና አንደምታውን እንደዚሁም የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ አፍሪካ በተካሄደው የቡድን ሀያ ጉባኤ ያደረጉትን ተሳትፎና በጎንዮሽ ከሀገራትና ከዓለም አቀፍ ድርጅቶች መሪዎች ጋር ያካሄዷቸውን ንግግሮችና ውይይቶች በውፍ በረር የምንመለከትበት ነው። የዛሬው ትረኛ አዘጋጅና አቅራቢ ተስፋ ያለነ ነኝ። አብራችሁን ቆዩ። ማሌዥያ በዓለም አቀፍ ደረጃም ሆነ በአህጉራዊው ደረጃ ኢኮኖሚያቸው በከፍተኛ ሁኔታ እያደገ ካሉ ሀገራት አንዷ ናት። የማሌዥያ ኢኮኖሚም በመካከለኛ ገቢ የላይኛው ጠርዝ ላይ እንደሆነ ይገመታል። በዓለም አቀፍ ደረጃም የማሌዥያ ኢኮኖሚን ግዝፈት ለማመላከት የተወሰኑ ማሳያዎችን መመልከት ይቻላል። በዓለም ላይ በጥቅል ብሔራዊ ምርት ጂዲፒ 36ተኛ እና በመግዛት ኃይል ምጣኔ ፐርቼዚንግ ፓወር ፓሪቲ 30ኛ ደረጃ ላይ የምትገኝ ናት። በመካከለኛ ገቢ የላይኛው ጠርዝ ላይ ከሚገኙት ኢኮኖሚዎች መካከል የማሌዥያው በሁለተኛ ደረጃ የሚገኝ ሲሆን፣ በሰፊው የእስያ ፓስፊክ ቀጠና የማሌዥያ ኢኮኖሚ በስምንተኛ ደረጃ ላይ የተቀመጠ ነው። ካቻምና በዓለም አቀፍ ተወዳዳሪነት መረጃ ጠቋሚ መሰረት በዓለም አቀፍ ደረጃ በጥቅል ኢኮኖሚዋም ሰላሳ አራተኛ ደረጃ የተቀመጠች አገር ናት። በደቡብ ምስራቅ እስያ ግንባር ቀደም የኢኮኖሚ ኃይል ሆኖ እየወጣ ያለው የማሌዥያ ኢኮኖሚ በቢዝነስ መልክዓ ምድር ውስጥ በብስለትና በኢኮኖሚ ተወዳዳሪነት በሁለተኛ ደረጃ የተቀመጠ ነው። የሀብት መጠኗን በተመለከተም በደቡብ ምስራቅ እስያም ከሲንጋፖርና ከብሩኒ ቀጥሎም ሦስተኛዋ ታላቅ ሀብታም ሀገር ናት ማሌዥያ። በእስያ ውስጥ ኢኮኖሚያቸው በፍጥነት እያደጉ ካሉ ሀገራት አንዷ በመሆን በ14ተኛ ደረጃ ተቀምጣለች። የካቻም ነው ጂዲፒዋን እንኳ ስንመለከት በአራት ነጥብ ሦስት በመቶ እድገት አሳይቷል። ወቅታዊው የአስያን ሊቀመንበርነት ቦታ የማሌዥያ ሲሆን ይህም በቃጠናው ያላትን የዲፕሎማሲያዊ ሚና ተጽዕኖ ፈጣሪነት አመላካች ነው። የዚህች አገር ጠቅላይ ሚኒስትር ናቸው ባለፈው ሳምንት ወደ ኢትዮጵያ ጎራ ብለው የነበሩት። ማሌዥያና ኢትዮጵያም እንደ አየር አገልግሎት ቱሪዝምና ጤና ባሉ የቅርብ ጊዜ ስምምነቶችና በማኑፋክቸሪንግ በግብርናና በቴክኖሎጂ ኢንቨስትመንትን ለማሳደግ በተደረገ ከፍተኛ ደረጃ የንግድ ግንኙነት የዲፕሎማሲና የኢኮኖሚ ትስስር እርስ በርስ ያላቸውን ግንኙነት እያጠናከሩ ይገኛሉ። የማሌዥያ ኢንቨስትመንት በኢትዮጵያ የነዳጅ ፍለጋና የግብርና ቬንቸርን ጨምሮ ታሪክ ያለው ነው። ባለፈው ሳምንት የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ወደ ኢትዮጵያ በመምጣት በርካታ የትብብ ብር ስምምነቶችን ተፈራርመዋል በኢትዮጵያና በማሌዥያ መካከል ያለው ኢኮኖሚያዊና ዲፕሎማሲያዊ ግንኙነትም ይበልጡኑ እየጎለበተ በመሄድ ላይ መሆኑን ያለፈው ሳምንት እውነት አመላካች ሆኗል ከተፈረሙት ስምምነቶች መካከል በቱሪዝምና በጤናም በአየር አገልግሎትናም በኳላላምፑርና በአዲስ አበባ መካከል የእህትማማች ከተማ ሽርክና የሚሉት የተካተቱበት ናቸው በንግድ ላይ ያተኮሩትን ስንመለከት ሁለቱ ሀገራት እንደ ማኑፋክቸሪ አግሮፕሮሴሲንግ ቴክኖሎጂና፣ መሠረተ ልማት ባሉ ዘርፎች ላይ ኢንቨስትመንቶችን ለማበረታታት ከፍተኛ ደረጃ ያለው የንግድ ውይይቶች የተካሄዱበት ነው። ወደ ኋላ መለስ ብለን የተወሰኑ ታሪኮችን ስንመለከት እንኳም የማሌዥያ ግዙፍ ኩባንያዎች በኢትዮጵያ ወሳኝ የሆኑ የኢንቨስትመንት መስኮች ላይ የራሳቸውን አሻራ አኑረው ነበርም ከእነዚህም መካከል የነዳጅ ዘይት ፍለጋም በተመለከተ ፔትሮናስ ኩባንያም የእንጉዳይ እርሻና የምግብ ዘይት ማጣሪያ ፋብሪካን ጨምሮም ታዋቂ ፕሮጀክት እጅግ ስመጥር ፕሮጀክቶች በኢትዮጵያ ነበሯቸው። ማሌዥያ በኢትዮጵያ ኤምባሲ ካላቸው ነባር ሀገራት አንዷ ናት። የሁለትዮሽ ግንኙነትን ለማሳደግ የቆንስላ አገልግሎቶችን ለመስጠትና የንግድና የባህል ልውውጥን ለማስፋፋት የሚያገለግል ኤምባሲም በአዲስ አበባ አላት። የዚህች አገር ጠቅላይ ሚኒስትር አንዋር ኢብራሂም ባለፈው ሳምንት በኢትዮጵያ በነበራቸው ቆይታ ከኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ከመንግሥት ከፍተኛ ልዑካን ጋር በተለያዩ መስኮች ወሳኝ የተባሉ ስምምነቶችን አካሂደዋል። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድም የማሌዥያ ፌዴሬሽን ጠቅላይ ሚኒስትር ዳቶ ሲሪ አንዋር ቢን ኢብራሂምን በብሔራዊ ቤተ መንግሥት በይፋ አቀባበል ሥነ ሥርዐት እንደ ተቀበሏቸው የሚታወስ ነው። መርሃ ግብሩም የወዳጅነት ዛፍ መትከል ሥነ ሥርዐትን፣ የብሔራዊ ቤተ መንግሥት ጉብኝትን፣ የሁለትዮሽ ውይይቶችን፣ የሰነዶች ልውውጥና በቱሪዝም በጤና በአየር ትራንስፖርት አገልግሎት እንደዚሁም በኳላላምፑር ከተማ ምክር ቤትና በአዲስ አበባ አስተዳደር መካከል የትብብር ስምምነቶችን ያካተቱ ፊርማዎች የተከናወኑበት ነበር። ያለፈው ሳምንት ከዚህ በተጨማሪ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ አፍሪካ ተካሂዶ በነበረው የቡድን 20 አባል ሀገራት የመሪዎች ጉባኤ ላይ ስኬታማ ተሳትፎ አድርገው የተመለሱበት እንደነበር የሚታወስ ነው። ከቡድን 20 ጉባኤ ቀደም ብሎ በዋዜማው በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳም በጆሃንስበርግ ተሰናድቶ በነበረው የአፍሪካ ርዕሳነ ብሔሮችና ርዕሳነ መንግሥታት ብሎም የአፍሪካ አጋሮች ስብሰባ ላይ ተሳትፈው ነበር። ከዚህ በተጨማሪም ከፕሬዝዳንት ሲሪል ራማፎሳ ጋር በነበራቸው የሁለትዮሽ ውይይት ታሪካዊው የቡድን ሃያ ጉባኤ በአፍሪካ ምድር እንደመሰናዳቱም በተለያዩ ጉዳዮች እንዲሁም በጉባኤው የአፍሪካ የወል ድምፅና የጋራ ፍላጎት የሚቀርብበት እንዲሆን ምክክር አካሂደዋል። የቡድን ሃያ አባል ሀገራት የመሪዎች ጉባኤ ዋዜማ በእንዲህ ያለ ሁኔታ ከተጠናቀቀ በኋላም ዋናው የቡድን ሃያ አባል ሀገራት ጉባኤ ላይ ተሳትፈዋል። ይህ ብቻ ግን አልነበረም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቡድን ሃያ አባል ሀገራት ጉባኤ ጎን ለጎን የተለያዩ የዓለም አቀፍ ድርጅትና የሀገራት መሪዎች ጋር ውይይቶችን አካሂደዋል። ከነዚህም መካከል ተጠቃ ተንቀሳቃሾቹን እነሆም ከቡድን ሀያ አባል ሀገራት ጎን ለጎን የዓለም አቀፉ የገንዘብ ተቋም ዋና ዳይሬክተር ከሆኑት ክሪስታሊና ጆርጅቫ ጋር በዓለም አቀፍ የኢኮኖሚ አዝማሚያዎች በኢትዮጵያ የኢኮኖሚ ሪፎርም እንደዚሁም በዘላቂና አካታች እድገትን ለመደገፍ መጠናከር ስላለባቸው ትብብሮችና እድሎች ውይይት አካሂደዋል። ለዓለም አቀፉ የገንዘብ ተቋም የዘለቀና ጥልቅ ግንኙነት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋናቸውን አቅርበዋል። ሌላኛው በቅርቡ ከተመረጡት የአፍሪካ ልማት ባንክ ፕሬዚዳንት ሲዲ ኡልድታህ ጋር ያደረጉት ውይይት ይገኝበታል። ጠቅላይ ሚኒስትር አብይ አህመድና አዲሱ የአፍሪካ ልማት ባንክ ፕሬዚዳንት ኡልድታህ ባንኩ በመላው አፍሪካ አካታች እድገት እንዲኖር የሚያደርገውን ወሳኝ ሚና በሚያጠናክርባቸው ሁኔታዎች ላይ ውይይቶችን አካሂደዋል። ከዚህ በተጨማሪም በዚያው በደቡብ አፍሪካ ከቡድን ሀያው ጉባኤ ጎን ለጎን ከአቡ ዳቢው ልዑል አልጋወራ ሼክ ካሊድ ቢን ሙሐመድ ቢን ዛይድ አልናህ ያን ጋር ተወያይተዋል። ውይይታቸው ስትራቴጂካዊ ትብብሮችን በማጠናከርና ለበለጠ የጋራ እርምጃና እድሎችን ማማተር ላይ እየተመለከተ ነበር። ሌላኛው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተርኪያ ፕሬዝዳንት ረጀብ ጣይብ ኤርዶሃን ጋር በኢኮኖሚ የባህል ወዳጅነትና ግንኙነቶች ዘላቂ ልማት በአየር ንብረት ጥበቃ ሥራዎችን በሚያካትቱም የተለያዩ ርዕሰ ጉዳዮች ላይ በዚያው በደቡብ አፍሪካም ተወያይተዋል። ያለፈው ሳምንት ተከታታይ የሆኑ የኢኮኖሚና ዲፕሎማሲያዊ ስኬቶችና ተደማጭነቶችን የሚያረጋግጡ ሥራዎች የተከናወኑበት መሆኑን የሚያመላክቱም ሌሎች ውይይቶችም መካሄዳቸው አልቀረም። ከቡድን ሀያው ጉባኤ ጎን ለጎን ጠቅላይ ሚኒስትር ዶክተር አብይ አህመድ ከፊንላንድ ፕሬዝዳንት አሌክሳንደር ስተብ ጋር በቀጠናዊ በባለ ብዙ ወገን ትብብርና በሁለትዮሽ ግንኙነት በትምህርት የአየር ንብረት ጥበቃ ሥራና በኢትዮጵያ በተከፈተው የኢኮኖሚ ምህዳርን ስለመሳሰሉ የኢንቨስትመንት ዕድሎች ተወያይተዋል። ውይይታቸው የሁለትዮሽ ትስስሮችንና የጋራ ጥቅም ትብብሮችን በማጠናከር ላይ ያላቸውን አቋም ይበልጥ ያጠናከረ መሆኑም በወቅቱ ተነግሯል። በቡድን ሃያ መሪዎች ስብሰባ ፍሬያማና ትርጉም ያላቸው ተጨማሪ ውይይቶችም ከህንድ፣ ከቪየትናም፣ ከደቡብ ኮሪያና ከአውስትራሊያ መሪዎችም ጋር ተካሂዷል። ይህ ብቻም አይደለም። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ አፍሪካ በተካሄደው የቡድን ሀያ ጉባኤ ሲሳተፉ በጎንዮሽ አግኝተው ካነጋግሯቸው የሀገራት መሪዎች መካከል የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ይገኙበታል። ዶክተር አብይና ኬርስታርመር ኬር ስታርመር በሁለቱ ሀገራት መካከል ጠንካራውንና ታሪካዊውን የሁለትዮሽ ግንኙነት ዘመኑን በዋጀ ሁኔታ ወደፊት ስለ ማራመድ አስፈላጊነት ላይ ተመካክረዋል። ከዚህ በተጨማሪም የዓለም ባንክ ፕሬዚዳንት አጃይ ባንጋም ለቡድን 20 አባል ሀገራት ጉባኤ በደቡብ አፍሪካ በተገኙበት ወቅት ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው ተወያይተዋል። በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ እንደተናገሩት በመካሄድ ላይ ስላሉት በዓለም ባንክ ቡድን ለኢትዮጵያ የሚደረጉ ድጋፎች ዙሪያ ተወያይተዋል። ይኸውም በጤናም በኃይል ምንጭና የአየር ንብረት ጥበቃ የልማት ፕሮጀክቶችን በገንዘብ የመደገፍ ጉዳይን የተመለከተ ነበር ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድን ከዚህ በተጨማሪም ጠቅላይ ሚኒስትር አብይ በዚያው በደቡብ አፍሪካ ኮምፓክት ዊዝ አፍሪካ መርሃ ግብር ላይ ተካፍለው ነበር። መርሃ ግብሩ ሥራው የደረሰበትን ደረጃ በመገምገም የወደፊት ትልሙን መመልከት ላይ እያተኮረ እንደነበር ጽፈዋል። ጠቅላይ ሚኒስትር አብይ አህመድ በወቅቱ በንግግራቸው የማክሮኢኮኖሚ መረጋጋት ሥራዎችን እንደ ገበያን ክፍት የማድረግ ተግባራት፣ የቁጥጥር ማዕቀፎችን የማጠናከር ሥራዎች፣ የካፒታል ገበያዎችን የማበረታታት እንቅስቃሴዎችን ያሉ የኢትዮጵያ ወሳኝ የኢኮኖሚ ሪፎርም ሥራዎችን አንስተው የረጅም ጊዜ የግል ኢንቨስትመንትን በመሳብ የኢትዮጵያን ተወዳዳሪነት ከፍ ለማድረግ እንደተቻለ አውስተዋል። መርሃ ግብሩ ኮምፓክት ዊዝ አፍሪካ የአፍሪካን ብሎም የሰፊውን ዓለም የጋራ ብልጽግና በማሳደግ ረገድ ከፍ ያለ ርእይ ሊይዝ እንደሚገባ ጥሪ የተላለፈበት ጉባኤ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ አፍሪካ በነበራቸው ቆይታም ከካፍ ፕሬዝዳንት ከዶክተር ፓትሪስ ሞትሲፒ ጋር በአፍሪካ እግር ኳስና ኢትዮጵያም በእድገቱ ስለሚኖራት ሚና ፍሬያማ ውይይት ማድረጋቸው ተነግሯል። ለወጣቶች እድገት የስፖርት መሠረተ ልማት ብሎም የአፍሪካን እግር ኳስ በዓለም መድረክ ለማላቅ ከካፍ ጋር ሊኖር ስለሚገባ መደጋገፍና ትብብር ውይይት አካሂደዋል። ጠቅላይ ሚኒስትር አብይ በደቡብ አፍሪካ ተካሂዶ በነበረው የቡድን 20 የመሪዎች ጉባኤ ላይ በጎንዮሽ ካካሄዷ ቸው የሁለትዮሽ ውይይቶች መካከል ጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ያካሄዱት ይገኝበታል። በዓለም አቀፍና ቀጣናዊ ጉዳዮች ላይ እንዲሁም ቁልፍ በሆኑ የሁለትዮሽ ጉዳዮች ላይ ተመካክረዋል። ከኔዘርላንድ ጠቅላይ ሚኒስትር ዲክሾፍ ጋርም በተመሳሳይ በሁለትዮሽና በዓለም አቀፍ ጉዳዮች ላይ መመካከራቸውን የተነገረውም የተነገረው ከኢትዮጵያ የውጭ ንግድ ቁልፍ መዳረሻዎች አንዷ የሆነችው ኔዘርላንድ ለኢንቨስትመንትና የኢኮኖሚ ትብብር ጉልህ አቅም ያላት ሀገር እንደመሆኑም የአየር ንብረት ለውጥ ጥበቃ ስራ ትብብርን አስመልክቶም እድሎችን ለመመልከትና የሁለትዮሽ ግንኙነቶችን ለማጠናከር በጉብኝቶችና የልውውጥ መርሃ ግብሮች እንዲከናወኑ ጠቅላይ ሚኒስትር አብይ አህመድ ለኔዘርላንዱ አቻቸው ዲክሾፍ ሀሳብ አቅርበዋል። የተከበራችሁ አድማጮቻችን፣ ያለፈው ሳምንትና ይሄኛውን ሳምንት ጨምሮም የኢትዮጵያ የኢኮኖሚና የዲፕሎማሲ ስኬቶች ግዘፍ ነስተው የታዩበት ነበር ማለት ይቻላል። ለዚህም አንደኛው ማመላከቻ የሲንጋፖር ጠቅላይ ሚኒስትር ወደ ኢትዮጵያ መጥተው ለቀናት የቆየ ፍሬያማ ጉብኝት ማካሄዳቸው ተጠቃሽ ነው። ጠቅላይ ሚኒስትር አብይ አህመድ ለሲንጋፖሩ ጠቅላይ ሚኒስትር ላውረንስ ዎንግ በብሔራዊ ቤተ መንግሥት በይፋ የአቀባበል ስነ ሥርዓት ካደረጉላቸው በኋላም ዛፍ የመትከል መርሃ ግብር፣ የብሔራዊ ሙዚየም ታሪካዊ ቁሶችና ምድረ ግቢውን ጉብኝት፣ የሁለትዮሽ ውይይቶች ብሎም በክህሎት ልማትና የካርበን ብድር የመግባቢያ ስምምነቶች ፊርማን አስቀድሞም የጋራ ጋዜጣዊ መግለጫን ጭምር ያካተተ ነበር። በሁለቱ ሀገራት መካከል እያደገ የመጣውን ግንኙነት የሚያመላክትም ሆኗል። ሁለቱም መሪዎች በጉብኝቱ የኢኮኖሚ ትብብርን ለማላቅ፣ ተቋማዊ መስተጋብርን ለማጠናከር ብሎም የወል ቅድሚያዎቻቸውን ከፍ አድርጎ ለመከወን መንገዶችን ያጤኑበትም ነበር። የሲንጋፖሩ ጠቅላይ ሚኒስትር በግሌ ማህበራዊ ገጻቸው ላይ ለኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አሊም ለመጀመሪያ ጊዜ ወደ ኢትዮጵያ ባደረግኩት ይፋዊ ጉብኝት ላደረጉልኝ ሞቅ ያለ አቀባበል እናመሰግናለን ብለዋቸዋል። ትብብርን በማጠናከርና ለንግድ ሥራዎቻችን አዳዲስ በሮችን በመክፈት ረገድ ፍሬያማ ውይይት አድርገናል ሲሉም በማኅበራዊ ገጻቸው ላይ የሲንጋፖሩ ጠቅላይ ሚኒስትር ጽፈዋል። ጽሑፋቸውን ሲቀጥሉ የክህሎት ልማትና የካርበን ብድሮች ላይ የመግባቢያ ስምምነቶችን መለዋወጥን በተመለከተ ተወያይተናል። እነዚህም ፍላጎቶቻችን የሚስማሙባቸው ቁልፍ ዘርፎች ናቸው ብለዋል። ጠቅላይ ሚኒስትር አብይ ሲንጋፖር አዲስ ኤምባሲ በአዲስ አበባ ለመክፈት የወሰደችውን ውሳኔም በደስታ ተቀብለውኛልም ነው ያሉት ይህ ትልቅ ምዕራፍ ይሆናል ያሉት የሲንጋፖሩ ጠቅላይ ሚኒስትር ይህም ከኢትዮጵያ ብቻ ሳይሆን ከአፍሪካ ሕብረትና ከሰፊው አህጉር ጋር ወሳኝ ትስስር ሆኖም ያገለግላል ነው ያሉት። ሲንጋፖርና ኢትዮጵያ ሁለቱም ወደ የቀጠናዎቻችን የሚወስዱ በሮች ናቸው። ሽርክናችንን በማጠናከር ለቀጣዮቹ ዓመታት ሕዝቦቻችንን የሚጠቅም በደቡብ ምሥራቅ እስያና በአፍሪካ መካከል ድልድይ እየገነባን ነው ነው ያሉት። ሲንጋፖር በዓለም አቀፍ ደረጃ በንግድና በፋይናንስ ላይ ኢኮኖሚዋ የተመሠረተም በቆዳ ስፋቷ አነስተኛ ሀገር ብትሆንም ከአፍሪካ ቀንድ ጋር ያላትን ትስስር ለማስፋት እጅግ ወሳኝ ነው። ኢትዮጵያ በከፍተኛ የሕዝብ ቁጥሯና በፈጣን የኢኮኖሚ እድገቷ ለአፍሪካ ገበያ ዋና በር ነች። ሲንጋፖር ይህንን አጋርነት በማጠናከር ምርቶቿንና አገልግሎቶቿን በተለይም በፋይናንስ ቴክኖሎጂና በከተማ አስተዳደር በአፍሪካ ቀንድ ለማስፋፋት እድሎችን ታገኝበታለች። የኢትዮጵያ አየር መንገድ በአፍሪካ ያለውን ሰፊ የኔትወርክ ስፋት በመጠቀም ሲንጋፖር የሎጂስቲክስና የአቅርቦት ሰንሰለት ትስስሯን ከአፍሪካ ጋር ይበልጥ ልታጠናክርበት ትችላለች። ሲንጋፖር ከምስራቅ አፍሪካ ቁልፍ ተዋናይ ጋር ዲፕሎማሲያዊ ግንኙነቶችን በማጠናከሯ በዓለም አቀፍ የፖለቲካ መድረኮች ያላትን ተሰሚነት ይበልጥ የሚያሳድግላትም ይሆናል። እንደሚታወቀው ከድህነት ወደ ብልጽግና በፍጥነት በመሸጋገር ሲንጋፖር ሞዴል ሀገር ናት። ሲንጋፖር በዓለም ላይ ካሉ በጣም ውጤታማ የከተማ አስተዳደርና የሕዝብ መኖሪያ ዕቅድ ካላቸው ሀገራት አንዷ ናት። ለስኬትም ካበቁ ጭምር ኢትዮጵያ ከአዲስ አበባና ከሌሎች ከተሞች ፈጣን እድገት አንጻር ከሲንጋፖር በወደብ አስተዳደር፣ በትራንስፖርት ስርዓትና በከተማ እቅድ ላይ ልምድ እንዲወስዱ ወሳኝ ይሆንላቸዋል። ሲንጋፖር በፋይናንስ ቴክኖሎጂ ፊንቴክ እንደዚሁም በዲጂታል ዘርፍ ልምድ ያላት አገርም ናት። ኢትዮጵያ የቴሌኮም ዘርፏን በምታሰፋበትና የብሔራዊ መታወቂያ ፕሮጀክቷን እውን በምታደርግበት ወቅት ከሲንጋፖር በዲጂታል አስተዳደርና በፋይናንስ ኢንቨስትመንት መሳብ ትችላለች። የሲንጋፖር ኢንቨስተሮች ለኢትዮጵያ የማምረቻ ኢንዱስትሪ፣ ለሎጂስቲክስና ለዘመናዊ ግብርና ዘርፎች የካፒታልና የቴክኒክ እውቀትን ሊያመጡ ይችላሉ። ከዚህ አንጻርም የጠቅላይ ሚኒስትር ላውረንስ ወንግ ጉብኝት ኢትዮጵያ የአፍሪካ ቀንድ የኢኮኖሚ ማዕከል የመሆን ራእዩዋን ለማስፈጸም የበለጠ አስተማማኝና ቴክኖሎጂ ተኮር የዲፕሎማሲ አጋር መፍጠር መጀመሯን ያመላክታል። የሁለቱ መሪዎች የጠቅላይ ሚኒስትር አብይ አሕመድና የጠቅላይ ሚኒስትር ላውረንስ ወንጉ ውይይት ከወዳጅነት አልፎ በጋራ ጥቅም ላይ የተመሠረተ የብልጽግና መንገድን ለመክፈት ወሳኝ ምዕራፍ ይሆናል። በኢትዮጵያ ባለፈው ሳምንት ሁለት ቁልፍ የሆኑ የእስያ ሀገራት ጠቅላይ ሚኒስትሮች ወደ ኢትዮጵያ በመምጣት ያደረጉት ጉብኝትና የተፈራረሟቸው ስምምነቶች እንደዚሁም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አሕመድ በቡድን 20 አባል ሀገራት ጉባኤና ከጉባኤው ጎን ለጎን ከተለያዩ ሀገራትና ካዓለም አቀፍ ድርጅቶች መሪዎች ጋር ያካሄዷቸው ውይይቶች ኢትዮጵያ በኢኮኖሚም ሆነ በዓለም አቀፍ የዲፕሎማሲ መድረኮች ሕዝቦቿን ከድህነት የሚያላቅቅ ኢኮኖሚዋን ይበልጥ የሚያሳድግ እንደዚሁም ልማትና ብልጽግናዋን ለማረጋገጥ ከሚያስችሉ ከየትኞቹም ሀገራትና ዓለም አቀፍ ድርጅቶች ጋር በትብብርና ሁሉንም አሸናፊ አድርጎ በሚወጣ አቅጣጫ እንደምትጓዝ ያረጋገጠም ነው፣ ማለት ይቻላል። ኢትዮጵያ በብሔራዊና በዓለም አቀፍ ፖሊሲዎች ድብልቅ ተግባራዊ አካሄድን የምትከተል አገር ናት። በሀገር አቀፍ ፍላጎቶች፣ በኢኮኖሚ ማሻሻያዎችና በተመጣጠነ ዲፕሎማሲ ላይ በማተኮር አዎንታዊ ውጤቶችን ለማግኘት የምትጥር ሀገር ናት። ይህ አካሄድ እንደ መደመር ትብብር ያሉ የሀገር ውስጥ ርዕዮተ ዓለሞችን መቀበል፣ ግዙፍ የሆኑ የኢኮኖሚ ማሻሻያዎችን መተግበርና መረጋጋትና ልማትን ለማጎ ስትራቴጂካዊ አጋርነትን መከተልን ያካትታል። የኢትዮጵያ ስኬት የሚመነጨው ተፎካካሪ ፍላጎቶችን በማመጣጠን ከአካባቢያዊ እውነታዎች ጋር መላመድና ከርዕዮተ ዓለማዊ አሰላለፎች ነፃ ሆኖም ከኢኮኖሚ ከርዕዮተ ዓለማዊ አሰላለፎችና እዚህም እዚያም ከሚታዩ ጥጎች ነፃ ሆኖም ለመቆየት ባለው ችሎታ ነው። የተከበራቸው አድማጮቻችን ከፋና ሚዲያ ኮርፖሬሽን ሲተላለፍላቸው የቆየው ሳምንታዊው ዳሰሳም የእስካሁኑ ነበር። የዛሬው ተረኛ አዘጋጅና አቅራቢ ተስፋዬ አለነ ነኝ። ሳምንት ዳሰሳችን ሌላ ርዕሰ ጉዳይ ይዞ ይጠብቃችኋል። ጤና ይስጥልኝ።